ቪዲዮ ለስራ ምናምን እያልኩ እኮ ነበር። ምን ላጋጠመሽ? ሊመታኝ ሰውዬ ፍፍ ለምን? እብድ ነው በቃ። ያምር በሽተኛ ለርክተኝ። እንዴ ደግሞ ታዲያ እንዴት ሰፈር እንዴት ያውቃል? ምናምን እንዴት ያውቃል? እንዴት ራይድ ይሰራል? እብድ ከሆነ አይ ብዙ ቻ በጣም ይሄ የሚሳደብ ሰው ታውቃለህ? መንገድ ላይ ምናምን በመኪና በመስኮት እየወጣሁ እያንዳንዱ መኪና ሲሳደም ምናምን ነበር። ከዛ መጨረሻ ላይ ከዛ በኋላ ይሳደባል ነው እኔ ኖርማል ጸባያቸው ነው ሚል። ከዛ ልክ ስደርስ አኮ ኮፊ ጋር ነበረ የሚሄደው ማለት ነው። ከዛው አኮ ኮፊ ቦሌ አለው ማለት ነው። ከዛ ግን ሞርኒንግ ስታር ብዬ ነበር ይደረክ። ከዛ እዚህ ከሞርኒንግ ስታር ጀርባ ነው መሰለኝ በአኮ ኮፊ ስለው በዚህ ጋራ ነው አለኝ። ይሄ ሞርኒንግ ስታር ሁለተው አይደል ነው የሚያስገባው በዚህኛው ቀደም ባለው ገባ። ከዛ እዛ ጋር ሲገባል ምንም ነገር የለም ታቋለሱ ኮንስትራክሽን ማለት ነው። ከዛ እየሄደ እየሄደ ምንም ነገር የለም። ከዛ ማለት ሰው ጠይቅ ስቲ ምናምን ነገር አልኩት። ከዛ ሲጠይቅ በዛ በኩል አሉት። ከዛ ከዛ ቆመ። በቃ ግራ ገባውና ሲቆም ጊዜ እኔ እኮ በጣም ሾር ሆነ በዚህ ጋር ነው የመሰለኝ፣ አልኩት እንደዚህ። በጣም በኖርማል ጥሩ ማለት እና ምናምን ብሎ ስቆ ዞረ። ምን እንደ በጣም ነው። ከዛ በኋላ ነገር ቀላል ነገር ለምን ያካበድከው ነገር

አዎ እኮ ግን መ ልክ ስልኬ ላይ ነበርኩ እና እሱም እኮ ምንም ትልቅ ነገር እኮ አይደለም። ቢሳሳትም ምንም ነገር እኮ አላልኩትም። ቢሳሳትም ችግር የለም ቢኩ ይችላል። ነው ለምን መጮና? ከዛ ሲጀምር ሲደውለት አዎ ምን ይቅርታ አለ። ነው ከባድ ነው። ህዝቡ ጤነኛ ምሳ ቁርስ አልበላ ይሆናል። ግን እስቲ እንጥፋት። አዎ ከሰዓት እኮ ነው ከሰዓት ነው። ብቻ ሰው አብዳል። ፀሐይ እኮ አይ ብዙ ሰው የራይድ ስራ ቀላል አርጎ ያያል እንጂ ራይድ በጣም ከባድ ነገር ነው። ብዙ አይነት ሰው ነው የምታይበት። ሰዎች ይንቁሻል። ከዛን ደሞ ትራፊክ አሳደው ቀጣሻል። ምናምን ምናምን ያስጨለላል። ከባድ ስራ ነው። ፀሐይ ያለ አብዛኛው በቢትስ በፕላት ነው የምትሰራው። ኤሲ ያለው መኪና ምናምን ፀሐይ ከመጣ ፀሐ እና ካልቻለ ስራ እኔ ላይ ነው የሚወጣው፣ እኔ ላይ ነው የሚወጣው። ሰደበኝ ብለን ባላረግኩት የሆነ ነገር ብዬው ቢሆን እኮ ይዘ ይረዳሃለሁ አበሳጮች ምናምን ቢሆን እኮ እሺ ትላለህ። ዲስሪስፔክት አድርገሽኛል ብሎ ካሰበን ልክ አይደለም ሰውዬው ያደረገው። እኔ ራሱ ጉዳይም እንደሚያስብ ጭንቅላት ውስጥ ማለት ብትሰማው እኮ ሪከርድ አድርጌ ባሰማ እኮ ሰውየው እውነት በማይሆን ነገር ነው ይጭራል እልህ ልወጣባት ምንም አታመጣም ብሎ ነው። ግብር አለ፣ ምን አለ፣ ምን አለ፣ የጎማ ዋጋ አለ፣ የመኪና ስፔር ፓርት አለ፣ ቀላል ስራ አለ። ምን ሆነሽ? የሚያሳብድ ስራ ነው ያው። ያንን እንትን በይው ነው። ግን ምን ልልሽ ነበረ? ሌላ እርቦኛል። ግን ብላ፣ ምን ልብላ? ይብራታከስ ባገባ ደስ ይለኛል አንተ አይ ቶሎ ቶሎ አግብታ ጀምሬ ነበረ እ ግን አይ ቪዚት ራሱ እኮ ካገባሽ ከወለሽ ኢዝሊ ይሰጣሉ። ወይ እኮ የትም አይሄድም ምናምን ብለው ብሎ ነው ይመለሳል። ለምን? አዎ አዎ። እስራኤል ምናምንም ደግሞ ብር ካያሽ ይመታልሻል። እስራኤል ምን መኪና ምናምን መኪ አ አንዴ። አይ አንዳንድ ጊዜ እኮ ቤት ካርታ ምናምን የሚያሳዩ ሰዎችም ይባላል እኮ። አይ መኪና መኪና ካያሽ ይመታልሻል ግን ከእስራኤል ደግሞ አንድ ሄደሽ ከወጣሽ ከእስራኤል ድጋሚ መመለሳት ይችላል። ይገናኛለን። አትጥፊ። እያየው ነው። አንዳንድ ነገሮች እያየው እየተናደድኩ ነው ምግብ ምናምን እሱ ማን ያናድዳል? እኮ ምግብ ሲታይ እኮ ነው እናደሳለሁ። አልበላሽ ማየት ምንም ጠቅም የለም። ሰው ላይ ስታይ ያናዳል። አይ ነው ለልደት ግን ልደትን ችግር የለም። ልደት ፓርቲ ነው ያለ ይደ ኖርማሊ፣ ግን አልተቀየምኩም ስላልጠራኸኝ። ግን እንዴት ነው ያላልኩሽም። ግን በእናትሽ እንደማልመጣውቀ ይሆናልላ አለ። ይደምኔ ፓርቲ ነው ያው። እንዴ ያው ደሞ የምታውቂው ሰው የለም ብዙ አላ ነገር ፔር ያለች ማያን ፔሪ ጋር እኮ በዚህ በዚሁ እንጂ አንግባባም እኮ ማያን፣ እንዴት አልጠራሁሽም ሱዚ አንተም አልመጣ አውቀህ ነው ይሆናል ይሆናል ቆንጆ ላዛኛ ምንም ምንም